የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ ለመጀመሪያ ጊዜ በይፋ ኤርትራን አስጠነቀቁ። በሀገር መከላከያ ሰራዊት ከፍተኛ አዛዥ የሆኑት ሌተናል ጀነራል ብርሃኑ በቀለ ለኤርትራ ቀጭን ማስጠንቀቂያ አስተላልፈዋል። የኤርትራ ጦርና የኢትዮጵያ ጦር ድንበር ላይ ተፋጧል ነው የተባለው። መጽሔታችን በስፋት ትዳስሰዋለች። በአማራ ክልል በሀገር መከላከያ ሰራዊቱና በፋኖ ታጣቂዎች መካከል ጠንካራ ውጊያ ተደርጓል። መጽሔታችን ከስፍራው የደረሳትን መረጃ ይዛላችሁ መጥታለች። ዛሬ ወደ ቤታችን የመጣችሁ ቤተሰቦቻችን እንኳን ደህና መጣችሁ ብለናል። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል እንድትሆኑ በታላቅ ትህትና እንጠይቃለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን አክብሮ ተአማኒ መረጃዎች ነገሮችን የሚያደርሳችሁ ሚዲያ ነው። ላይክና ሼርም አይረሳ። ወደ መጽሔታችን እናልፋለን። በኢትዮጵያና በኤርትራ መካከል ያለው ውጥረት ይረግባል ተብሎ ቢጠበቅም ሊረግባ አልቻለም። ይልቁንም ገመድ ጉተታው ተካሮ ቃታ መሳሳት ብቻ ነው የቀራቸው እየተባለ ነው። የኢትዮጵያ መንግስት በህገ ወጥ መንገድ ወደ ኢትዮጵያ የገቡ የስደተኛ መታወቂያ የሌላቸው ኤርትራውያንን ከሀገር እያስወጣ ይገኛል። በተቃራኒ በሺዎች የሚቆጠሩ ኤርትራውያን ጦርነት ሸሽተው ድንበር ጥሰው ወደ ኢትዮጵያ እየገቡ እንደሚገኙ ለማወቅ ተችሏል። ሽማግሌው ኢሳያስ አፈወርቂ በሱዳን ጦርነት ለጄኔራል አልቡርሃን አግዘው ሲዋጉ የነበሩ ወታደሮቻቸውን በሙሉ በማስወጣት ወደ ደቡባዊ ኤርትራ ወይም በኢትዮጵያና ኤርትራ ድንበር አሰማርተዋል። የኢትዮጵያና የኤርትራ ወታደሮችም ድንበሩ ላይ ተፋጧል ነው የተባለው። በፍላጎት ብቻም ሳይሆን በግድ ሁሉም ዜጎች ወታደር መሆን አስገዳጅ ወታደራዊ ሕግ ያላት ሀገር ነች ኤርትራ። ኢሳይያስ የክተት አዋጅ አውጀው ወታደር የማደራጀትና ስንቅ የማዘጋጀት ሥራ እየሰሩ እንደሚገኙ ነው የተዘገበው። የኢትዮጵያ መከላከያ ሰራዊትም ሂደቱን ከግምት ውስጥ በማስገባት እንቅስቃሴዎችን እያደረገ ይገኛል። የተለያዩ ከባባድ መሳሪያዎችን የጫኑ ተሽከርካሪዎች ወደ ሰሜኑ የሀገራችን ክፍል ሲጓጓዙ የሚያሳዩ ተንቀሳቃሽ ምስሎችን ተመልክተናል። ሉዓላዊነታችንን የሚፈታተን የተኛውንም ኃይል እንደማንታገስ ታሪካዊ ጠላቶቻችን ጠንቅቀው ያውቁታል ሲሉ የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ሌተናል ጀነራል ብርሃኑ በቀለ በሰራዊቱ የግዳጅ ቀጠና ተገኝተው ሰራዊቱን አበረታተዋል፣ ወታደራዊ ዝግጅቱንም ተመልክተዋል። በጀግኖች አባቶቻችን መስዋዕትነት የተረከብናትን ኢትዮጵያን የሚፈታተኑት ጠላቶቻችንን የማንበርከክና የማሸነፍ አቅሙን ብቃቱም እንዳለን እናንተ የዚህ ትውልድ ማሳያ ናችሁ ብለዋል። ከሰራዊቱ ቆይታ ያደረጉት ሌተናል ጀኔራል ብርሃኑ በቀለ ምንም አይነት ፈታኝ ሁኔታ የማይበግረን ጠንካራ ሰራዊት መሆናችንን ታሪካዊ ጠላቶቻችን ይሁን ተላላኪ ባንዳዎች ያውቁታል ያሉት አዛዡ ለኢትዮጵያና ሕዝቦቿ ሰላም የምንከፍለው መስዋዕትነት የዚህ ትውልድ ደማቅ ታሪክ ነው ብለዋል። ኢትዮጵያ በጀግኖች ልጆቿ ክብር መስዋዕትነት ጸንታ ትቀጥላለች ያሉት አዛዡ ሌተናል ጀነራል ብርሃኑ በቀለ ሕገ መንግስቱና ሕገ መንግስታዊ ስርዓቱን በኃይል ለማፍረስ የሚጥር የትኛውም ኃይል ዋጋ ይከፍላል ሲሉ ተናግረዋል። የኢትዮጵያን ሉዓላዊነት የሚዳፈር ብሎም የሕዝባችንን ሰላም ለማደፍረስ ከታሪካዊ ጠላቶቻችን ጋር የሚያብር የትኛውም ተላላኪ ባንዳ አንታገስም ብለዋል። እናንተ ለሰላም በከፈላችሁት ዋጋ የጽንፈኛ ህልም ከሽፏል ያሉት አዛዡ፣ ወታደራዊ ዝግጁነታችሁ ለቀጣይ ተልዕኮ ያላችሁን ቁርጠኝነትም ያሳያል ብለዋል። እኛ ለአፍሪካውያን ብሎም ለመላው ጥቁር ህዝብ አልደፈር ባይነትና የጀግንነት ተምሳሌት የሆነች የታላቅ ሀገር ሰራዊት ነን ያሉት የሰሜን ምዕራብ እዝ አዛዥ፣ ክብሯን ለማስጠበቅና ህገ መንግስታዊ ተልኳችንን በበለጠ ውጤታማ ለማድረግ ዝግጁነታችንን የጀግንነታችን መሰረት የሆኑትን ወታደራዊ ሳይንስና ጥበብን ከእሴቶቻችንና ከህዝባዊ ባህሪያችን ጋር በማዋሃድ አጠናክረን መቀጠል አለብን ሲሉ አሳስበዋል። የቀጠና ውጥረት አይሎ ባለበት በአሁኑ ጊዜ ሻቢያ ከሀገር ውስጥ ከህወሓትና ከፋኖ ብሎም ከኦነግሸኔ ጋር በቅርበት እየሰሩ እንደሚገኙ የተለያዩ መረጃዎች አፈትልከው ወጥተዋል። በህወሃት በኩል ከሻቢያ ይሰራሉ መባሉን ውድቅ አድርገው ከኢሳያስ አፈወርቂ ጋር የተወያዩት የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ በዶክተር አብይ አህመድ ትዕዛዝ ነው ሲሉ ተናግረዋል። በተለይም አኩራፊው በእነ ደብረ ጽዮንና በፈትለ ወርቅ ወይም ሞንጀሪኖ የሚመራው የህወሃት ክንፍ በፍጹም ከሻቢያ አልሰራንም ሲል የቀረበበትን ውንጀላ ውድቅ አድርጓል። በፋኖ በኩል የአድዋ ድል በዓልን አስመልክቶ ንግግር ያደረገው የታጣቂ ኃይሉ የጎጃምን ክንፍ በምክትልነት የሚመራው አስረስማሬ ከኤርትራ የሚደረገውን ውጊያ አውግዞ አንድም የአማራ ብሔር ተወላጅ ለወደብ ብሎ አይሞትም ሲል ለሻቢያው ውግንና ያለው ንግግር ከማድረግም ባሻገር ፋኖ ቀጠናዊ ትስስር በማድረግ የብልጽግና መንግስትን ጥሎ ሀገረ መንግስት ለመረከብ ይሰራል ሲል በግልጽ ከኤርትራ አብረው እንደሚሰሩ ጠቋሚ የሆነ ንግግር ተናግሯል። ራሱን የኦሮሞ ነጻነት ሰራዊት በሚል የሚጠራው ታጣቂ ኃይል በበኩሉ ከሻቢያ ይሰራል በሚል ለሚቀርብበት ውንጀላ ምንም ምላሽ አልሰጠም። ኢትዮጵያ ተዳክማለች የሚል ትንተና በመስጠት በግብፅ አጋፋሪነት በሻቢያ መሪነት ኢትዮጵያ ውስጥ ካሉ ታጣቂዎች በመተባበር በመንግስት ውጊያ ለመክፈት ዝግጅት እያደረጉ እንደሚገኙ ነው የደህንነት ምንጮች ያረጋገጡት። የሻቢያ መንግስት በወረራ በያዘው የኢትዮጵያ ግዛት አሁንም ኢትዮጵያውያንን እያሸበረ እንደሚገኝ ከስፍራ ያገኘነው መረጃ ያመላክታል። በዛላምበሳ ከተማና አካባቢው ብዙ ወጣቶች በሻቢያ ወታደሮች መገደላቸውን፣ በኃይል ታፍነው ወዳልታወቀ አካባቢ እየተወሰዱ እንደሚገኙ ምንጮቻችን አረጋግጠዋል። አብዛኞቹ ወጣቶች ወደ ኤርትራ እየተወሰዱ በግዳጅ ውትድርና እንዲሰለጠኑ እየተደረገ ይገኛል። በዛላምበሳ ከተማ መብራት ከተቋረጠ ወራትን መሻገሩን ለማወቅ ችለናል። በተጨማሪም ሌሎች መሰረታዊ አገልግሎት ሰጪ ተቋማት መቋረጣቸውንም ለማወቅ ችለናል። የአካባቢው ሕዝብ ሻቢያ እየፈጸመበት ባለው ተደጋጋሚ ጥቃት ከፍተኛ መረበሽ ውስጥ እንዳለ ነው ለማወቅ የተቻለው። ወደ ሁለተኛው መጽሔታችን ክፍል ስንሻገር ሰሞኑን በአማራ ክልል ራሱን የአማራ ፋኖ ብሎ በሚጠራው ታጣቂ ኃይልና በጥምር ጦሩ ኃይል መካከል ከባድ ውጊያ ተደርጓል። ሁለቱም በየፊናቸው አሸንፈናል እያሉ ነው። የሰላም አማራጭ ባልተቀበሉ ጽንፈኞች ላይ የማያዳግም እርምጃ ተወስዷል ሲል መከላከያ ሰራዊቱ ባደረሰን ዘገባ አመላክተዋል። ቧሂት አይምባና ጭልጋ አካባቢ በተካሄደ ዘመቻ በጽንፈኛ ቡድን ላይ የማያዳግም እርምጃ ወስደናል ብለዋል የሰሜን ምዕራብ እዝ ክፍለ ጦር አዛዥ ኮሎኔል ሻምበል። በተመሳሳይ በጎንደር ስንክፍ በርና በጭልጋ አይከል አካባቢ የጽንፈኛ ቀንደኛ መሪ ሆነው ህዝብ ሲዘርፉ ሲያስመርሩ የነበሩ አባላቱ ተመተዋል ብለዋል። በምስራቅ ደንበያም አሳሜኔነህ የሚባል የጽንፈኛ መሪ በቁጥጥር ስር ውሏል ሲል የክፍለ ጦሩ አዛዥ ለኦፕሬሽን ሻለቃ አህመድ አመልጋ ተናግረዋል። በዘመቻው የጽንፈኛው ቡድን አባላት ሙትና ቁስለኛ ሲሆኑ የቡድኑ አባላትን ጨምሮ የተለያዩ አይነት ተተኳሾችና መሳሪያዎች ተይዘዋል ብለዋል። ራሱን የአማራ ፋኖ አንድነት በጎንደር ብሎ የሚጠራው ታጣቂ ኃይል በበኩሉ ጎንደር በጋሻው ክፍለ ጦር ቴዎድሮስ ብርጌድ፣ አጥናፍ ብርጌድ፣ ዳግማዊ ቴዎድሮስ ብርጌድ ብሎ የሚጠራቸው የቡድኑ አባላት በስላሬ ወረዳ ስላሬ ከተማ በጥምር ጦሩ ላይ ከፍተኛ ጥቃት በመሰንዘር ተቋማትን ፖሊስ ጣቢያን ጨምሮ ስላሬ ከተማን መቆጣጠር ችለናል ብለዋል። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች ለዛሬ ያዝነላችሁ መረጃዎች በዚህ አብቅተዋል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን አክብሮ ሚዛናዊ መረጃዎችን የሚያደርሳችሁ ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰላም።